ሰሞኑን የማህበራዊ ሚዲያው መነጋገሪያ የነበሩት ብፁዕ አቡነ ገብርኤል ዛሬ ሚያዝያ 16 የተወሰኑ ሚዲያዎችን ጠርተው መልእክት አስተላልፈዋልና ምንድን ነው ይዘቱ ኮንቴንቱ ለመተላለፍ የተፈለገው ነገር ምንድን ነው እንዴት እንቀበለዋለን በሚለው ዙሪያ ላይ የተወሰኑ ነገሮችን ለመነጋገር ያህል ነው እስኪ እንስማውና ተመልሰን ደግሞ የተወሰነ ቀን ጭብጥ አድርገን ከሰማን በኋላ እንገናኛለን በፍጡርና በፍጡራ መካከል ያለውን ቤዛነት ለመለየት በተለይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለስሬቤት ኃጢአት በመስቀል ላይ ተሰግሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምዕመናንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምእመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋር እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው መተንተን ነው። ብዙ ጊዜ ጊዜ ሲወራ ሲነገር የነበረው የእሳቸው መልእክት እንግዲህ እንደሰማችሁት ነው። ለመነሻ ያህል ግን ምንድን ነው ሶሻል ሚዲያውን እንደዚህ ያመሰው በተለይ ህዝበ ክርስቲያኑን እንደዚህ ያስቆጣው ይህን ያህል ባልተለመደ መልኩ በተለይ ሊቃውንቱን ሰፋ ዘርዘር ያለ ምላሽ በማህበራዊ ሚዲያ እንዲሰጡ ያደረጋቸው ነገር ምንድን ነው ያልን ከሆነ በነገረ ማርያም ላይ የተናገሩት ነው እመቤታችን ወላዲት አምላክ ቤዛዊተ ዓለም አትባልም ብለው ያስተማሩት ትምህርት ይሄ ለምንድን ነው ነገረ ማርያም ለብዙ የቤተ ክርስቲያን ትምህርቶች መሰረት ስለሆነ ነገረ ማርያምን መናድ ነገረ ሥጋዌን መናድ ከዛ ነገረ ድህነትንም ጭምር ወደ መናድ ስለሚወስድ ነገረ ማርያምን ስንንድ ነገረ ተዋህዶን ከዚያ ነገረ ሥላሴን ስለሚንድና በጥቅሉ ከሰው ልጅ መዳን ጋራ ከነገረ መለኮት ጋር የሚገናኝ ስለሆነ ያንን ነካን ማለት አብዛኛው የቤተ ክርስቲያን ትምህርት መሰረቶች የሆኑ ዶግማቲክ ይሾዎችን ስለሚነካ ሊቃውንቱ በጣም በሚያስደንቅ መልኩ ዘርዘር ሰፋ ያለ ትምህርትና ማብራሪያ ሰጥተውበታል። ይህንን ጭምር ሲጠቅሱ ነበር በንግግራቸው ዛሬ ብፁዕ አቡነ ገብርኤል እና በጣም የሊቃውንቱ ተጽዕኖ የሚያስደንቅ ነበር፣ ኢንፍሉዌንሻልም ነበር። ጥሩ ነው እንደዚህ አይነት ነገሮች መለመድ ያለባቸው ይመስለኛል። ስለዚህ ለምንድን ነው ጥላ ቤዛ ይባላል ሌላ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርሟል። ለተነተሉልን ትንታኔ እያመሰገንኩ በሰዓቱ ስለ ጫማ ቤዛነት፣ ስለ ባርኔጣ ቤዛነትና ስለ ልብስ ቤዛነት፣ ስለ ገንዘብ ቤዛነት፣ ስለ ቁስ ቤዛነት፣ ስለ ብሎ ኪዳን እንስሳ ቤዛነትም ብዙ መተንተን አላስፈለገኝም። የሆነ ሆኖ አባታችን የተናገሩትን በተወሰነ መልኩ እስኪ ለመቃኘት እንሞክር። በመጀመሪያ ሙሉ የንግግራቸው ቅኝት ምን ይመስላል ካልን ለመጀመሪያ ጊዜ ሳየው እኔ የሶሻል ሚዲያ ላይ እዚሁ ቲክቶክ ላይ ያየሁትና ብዙ አቡነ ገብርኤል ይቅርታ ጠየቁ ተብሎ ተለጥፎ ሁለት ሶስት አራት ሳይ ተመስገን በቃ ወደ ልባቸው ተመልሰዋል ተሰምቷቸዋል የሚል አይነት ነገር አስቤ ነበርና ሳየው ግን እንደዚህ አይነት ነገር አላየሁበትም በግሌ እኔ ዩቲበሮች ርዕስ ምረጡ ይቅርታ አደለም የሚል ይቅርታ አልጠየቁም በነገራችን ላይ ኦፍኮርስ የሆነ ቦታ ላይ እንደው ቤተ ክርስቲያን እንዲህ በማድረግ ይቅርታ ቤተ ክርስቲያን እንዲህ ስለተሰማት የሚል አይነት ነገር አለው። የእሳቸው ንግግር ግን በጥቅሉ ስናየው ከይቅርታ ይልቅ ሞር ወደ ማስተባበል እንደው ማስተባበያ ሰጡ ቢባል፣ ወይ ደግሞ እንደው በጣም ለዘብ ለማድረግ ከተፈለገ መግለጫ ሰጡ ቢባል ነው የተሻለ የሚሆነው እንጂ ይቅርታ መንፈስ ዛትመች የሚታይበት አይደለም ልላችሁ ፈልጌ ነው። አንድ ይቅርታ የሚጠይቅ ሰው በተናገረው ስህተት ንግግር ስህተትነት አምኖ እንዲህ እንዲህ እንዲህ በማለቴ ወይ እንዲህ እንዲህ እንዲህ በማድረጌ አጥፍቻለሁ፣ ተሳስቻለሁ። ይሄ ከቤተ ክርስቲያኔ ትምህርት ውጭ ነው፣ አባቶቼ ያላስተማሩኝ ነው፣ እንዲህ ብዬ ነበር፣ ይሄ ግን ስህተቶኛ አግኝቸዋለሁ፣ አጥፍቻለሁ፣ ይቅርታ ይደረግልኝ፣ ተብሎ በዚህ መልክ ነው ይቅርታ የሚጠየቀው። እኔ ከአባታችን ንግግር ይሄንን አይደለም ያየሁት። ስለዚህ ከይቅርታ ይልቅ ሞር የማስተባበል አይነት ነገር ነው ያየሁበት። እኔ ብዬ የነበረው ጌታችን ኢየሱስ ክርስቶስ የዓለም ቤዛ ነው። ያንኑ ትምህርት የመድገም አይነት ነገር ነው። እዚህ ላይ ጥያቄ የለብንም። ማንስ የቤተ ክርስቲያን ልጅ ይሄ ጥያቄ ይሆንበታል? የስ ጌታችን ኢየሱስ ክርስቶስ ቤዛ ነው። ይሄ ምን ጥያቄ አለው? ጥያቄው ይሄ አይደለም። እመቤታችን ወላዲት አምላክ ቤዛዊት ዓለም አትባልም የሚለው ነው። ይሄንን አድሚት አድርገው እንዲህ በማለቴ አጥፍቻለሁ አላሉም። እንደውም ለመሸፋፈን ለማስተባበል ሲሞክሩ ታያላችሁ። እስኪ የመጀመሪያውን ቪዲዮ ስሙትና ደግሞ አሁን የተናገሩትን ድጋሚ አሰማችኋለሁ። ፍጡር ቤዛ መሆን አይችልም። ይህ ይግባችሁ። ቤዛ ማለት ስለሌላ ሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛነሽ አሉ ለዓለም። እመቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛነሽ አሉ ለዓለም ተብሎ አይሰበክም። ይሄ ሲተነተን ቤዛነት በአራት እንደሚከፈል ይታወቃል። ከዚያም በላይ ሊሄድ ይችላል። እርግጠኛ በአራት ብናይ በጣም ጥሩ ነው። የገንዘብ ቤዛ አለ። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ሕዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። አያችሁ አደል? የሚሉት ነይ ነይ ምዬ ማርያም ቤዛነሽ አሉ ለዓለም ተብሎ አይሰበክም። ና ያሉት አስረግጠው። ይሄ ብቻ አይደለም፣ አትደንግጡ፣ አይሰበክም አሉ። ስለዚህ ታስቦበት ተጠንቶ የተነገረ ነው። አሁን ተሳስቻለሁ ብለው ካመኑ እንዲህ አይባልም ብዬ አስረግጬ የተናገርኩት ስህተት ነው፣ ትባላለች ብለው ያንኑ መድገም ሲገባቸው፣ ኦር ደግሞ ስህተታቸውን ማረም ሲገባቸው የነበረውን የስህተት ትምህርታቸውን መልሰው አለዝበው በሌላ ቋንቋ የመግለጽ ስራ ነው የሰሩትና ይቅርታ የመጠየቅ አይነት ነገር አላየሁበትም። የነበረውን የማጽናት ስህተታቸውን የማጽናት ነገር ነው፣ በግል ያየሁበት ለማለት ያህል ነው። ሁለተኛ የተናገሩትን ክደዋል። ምን ካላችሁን የተወሰኑ ምሳሌዎችን ልስጣችሁ። ለመጀመሪያ አሁን እንዳልኳችሁ ስለ ቤዛ የተናገሩት ስለ ቤዛ ያን ያሉት በቃ ገብርኤል ቤዛ አይደለም አሉ፣ ሚካኤል ቤዛ አይደለም አሉ፣ ፍጡር ቤዛ የሚባል የለም አሉ። ኮንቴክስት ወር ደግሞ ይሄ የአውዱ ነው የምኑ ብለው አሁን ለማለዘብ ለማታለል የሞከሩት ነገር አለ። ይሄን ያህል እውቀት ካለ ያለ እውቀት አይደለም። እሳቸው ያኔ የተሳሳቱት አውቀው ታስበውበት ታቅዱበት ነውና እኔም እኔ ቤዛ እያልኳችሁ ያለሁት የኢየሱስ ክርስቶስን ቤዛነት የሚተካ የለም እያልኩ ነው። ሌሎችም ግን ቤዛ የምንላቸው አሉ ብለው አስረግጠው በዕለቱ መናገር ይችሉ ነበር። አሁን የማታለል አይነት ነገር ነው። አላልኩም ብለው በትክክል የተናገሩትን አሁን ሕዝቡን ለማታለል አይነት በሚመስል መልኩ ይገልጹታል ልላችሁ ፈልጌ ነው። ስለዚህ ስለ ቤዛ ያኔ የተናገሩትን አሁን ክደዋል። እስኪ ዛሬ የተናገሩትን ደግሞ ስሙት። ደግማቸው እንዴት የፍጡር ቤዛ የለም ይባላል ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው መተንተን ነው። ብዙ ጊዜ ጊዜ ሲወራ ሲነገር የነበረው እኔ በሰዓቱ ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለ እሱ ብቻ ነበር በሰፊ መናገር የነበረብኝ እና ምንም እመቤታችን ቤዛዊተ ዓለም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል በብዙ ሰው ብዙዎቹን ግራ ጋብቶ እንደነበር አስታውሳለሁ። እንኳን እመቤታችን ቅድስት ድንግል ማርያም ይቅርና ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ የገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ቆብ ቤዛ ተብሏል እና ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር መረጣትና ከአንስት ዓለም ሁሉ አልቆ አክብሮ ይፈጠራል ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡሩ ጋራውን ካልና ወዳድራት አንችልም። አቻ የሌላት ወደር ሌላት እና ከእሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አያችሁ አይደል? ሁለተኛ ምሳሌ ልስጣችሁ። ስለ ቅዱሳት መጻሕፍት በመጀመሪያው በዕለተ አርቡ የስህተት ትምህርታቸው ስለ ተአምረ ማርያም የተናገሩትን ላስታውሳችሁ። ስለ ፈያታዊ ዘይማን በሚያስተምሩበት ወቅት ጌታችን ኢየሱስ ክርስቶስና ፈያታዊ ዘይማን ከዕለተ አርብ በመስቀል ላይ በፊት ተገናኝተው ተያይተው አያውቁም። ሌላውን ተረት ተረቱን፣ ድርሰቱን፣ ምኑን ምኑን ተዉት ብለው ተናግረዋል። ከፈለጋችሁ ቪዲዮውን ስሙት። ማኖ ልቡን ያበራው ማኖ አይኑን ያበራው ሌላ ነገር አይደለም፣ ሰማዋ አባት የሚያደርጉትን አያውቁምና ይቅርበላቸው በላቸው የሚለው ቃል ነው። ሌላውን ድርሰት ተረተውት ስለዚህ ምን አለ ተዘከረኒ እግዚኦ አመ ትመጽእ በመንግስ ጌታ ሆይ በመንግስት በመጣ ጊዜ አስበኝ አሳስብልኛል አለም በዛ ያን የተዋረደውን የተሰቀለውን እርቃኑን እንደሱ የተሰቀለውን የመንግስት ባለቤት መሆኑን አውቆ መለኮታዊ እግዚአብሔር መሆኑን አውቆ ጌታ ሆይ በመንግስት በመጣ ጊዜ አስበኝ እስኪ እንደሱ እንሁን እግዚአብሔር እዚህ ሰው እድል ተን በእውነት በጣም እድለኛ ሽፍታ ነው። እኛ መቀባባ ስለምንወድ እንደዚህ ተሸክሞ እንደዛ ምርኩዙ ተሰብሮበት የእሱ አይቶትም አያውቅም ጌታ የዋል እውነቱን ነው እንጂ መናገር ጌታን የዛለት ብቻ ነው ያየው። ይህንን የሚሉት ተአምረ ማርያም ነው፣ ምክንያቱም ተአምረ ማርያም ላይ ስለተጻፈ ማለት ነው። ይህ ምርኩዙ ተሰብሮበታል ምናም የሚባለው እሱ ተረቱን ድርሰቱን ተዉት ብለው አጣጥለዋል ታምረ ማርያምን። አሁን የህዝቡ ቁጣ ሲነሳ ሲንህድባቸው ግን እንዳያችሁት ውዳሴ ማርያምን በጣም አድንቀው እንደ ምንጸልየዋለ እንዴ ውዳሴ ማርያም ያ አንቀጸ ብርሃን ነው፣ እሱን ነው ምንጸልየው፣ ያደግንበትም እሱ ነው። ውዳሴ ማርያምም እንዲሁ ተራ ድርሰት አይደለም፣ ብሉይና አዲስ ብዙ ምስጢር የያዘ የታጨቀበት ነው ብለው የሽንገላ አይነት የሚመስል ያኔ ያጣጣሉትን እንደ በማጣጣሌ ተሳስቼ ነበር እንኳን ብለው ሳያብራሩ ያኔ በጣም ያወረዱትን አሁን ደግሞ የማሞገስ አይነት የሸንገላ ንግግር አይነት ንግግር አይቼበታለሁ። ሌላችሁ ፈልጌ ነው። አሁንም የምንጸልየው ሌላ ጸሎት የለም። የሁለት ውዳሴ ማርያም ሱ ነው የምንለው አንቀጸ ብርሃን ነው የምንጸልየው። ውዳሴ ማርያም ሲባል ግን ተራ ድርሰት ሊመስላቸው ይችላል። አንዳንድ ሰዎች ውዳሴ ማርያም ብሉይና አዲስ ኪዳን የታጨቀበት ምርጥ መጽሐፍ ነው ልቁንም ብሉይ ኪዳን አዲስ ኪዳን መጽሐፈ ሊቃውንት እነዚህ ተጨምቀው ነገረ ድነት የጌታችን የአምላካችን የኢየሱስ ክርስቶስ የማዳን ስራው ቤዛነቱ አዳጅነቱ በሰፊው የታጨቀበት የሚተነተንበት የምንጸለየው እሱ ነው። ሶስተኛ ጣት መጠቆም ነገር ያለሁኝ ኦፍኮርስ እሳቸው የተናገሩት በሚዲያ ነው። በሚዲያ ከተናገሩ ሰው በሚዲያ መልስ ቢሰጣቸው ይሄ ምንም ስህተት አይሆንም። እና እንደው የሚዲያ ዘመቻ ተከፈተብኝ፣ የተወሰኑ ሰዎች ጦርነት አደረጉብኝ፣ ጦርነት ከፈቱብኝ፣ እንዲህ ማድረጉ ጥሩ አደለም ያስተዛዝባል አይነት ነገር። ብዙ ጊዜ በደብዳቤ የተጠየቀ በደብዳቤ ይመለሳል፣ በሚዲያ የተጠየቀ በሚዲያ ይመለሳል። እና እንዳሉት በአካል ቀርቦ አባታችን እዚህ እዚህ ተሳስተዋል ቢባል ዛስ አናዘር አማራጭ ችግር የለውም። ግን ደግሞ በሚዲያ ለተላለፈ መልእክት ለሰሚው ምላሽ ለመስጠትና ማረሚያ ለማድረግ ሲባል በሚዲያ ምላሽ ቢሰጥ ምንም ችግር አይደለም። ጦርነት መክፈትም አይደለም፣ ዘመቻም አይደለም። እና የተወሰኑ ሰዎች ለሚዲያ ፍጆታ እንደተጠቀሙት አድርገው እሳቸው ጋር ግን ምንም ጥፋት እንደሌለ ሌላ ትርጉም ተሰጥቶት ሊቃውንቱ አሳስተው የሆነ መንገድ እንደወሰዱት አድርገው ጣት የመጠቆም ጥፋታቸውን አድሚት ከማድረግ ይልቅ ጣት የመጠቆም አይነት ነገር አያለሁና ይሄም ሮንግ ይመስለኛል ማለት ነው። ብዙ ምዕመናንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም፣ ጦርነት በመቀስቀስ፣ ህዝቡን በማነሳሳት በተለይም ደግሞ ደጋቦች ምዕመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋራ እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው በመተንተን ነው ብዙ ጊዜ ጊዜ ሲወራ ነገር የነበረው። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እንደምታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሄዱ የነበሩ ወንድሞችና እህቶችን በመጨረሻም ህዝቡን የማባበልና የመከፋፈል ነገር አይቻለሁኝ። ሁለት አይነት ህዝብ ያለ ይመስል በዚህ ቅር ያልተሰኘው ኦርቶዶክሳዊ ያለ ብዬ አላስብም። በግሌ እሳቸው የሚሉት ምንድን ነው? አንዳንዶች ለሚዲያ ፍጆታ እንዲያደረጉ ያደረጉ ሊቃውንቱን እንዲህ አጣመው ተረጎሙ ይሉና ደግሞ ቅዱሳን ንጹሐን የውሃን ምእመናን ብለው ደግሞ ለሁለት መክፈል፣ ይሄ ከአባት የማይጠበቅ ደግሞ በጣም ጥሩ አባት እንደሚያደርገው በስተ መጨረሻ ደግሞ አንድ ሁኑ ባካችሁ ምእመናን፣ በዚህ ጊዜ መዋቅር አለን ብለው የመምከር አይነትም ነገር ደግሞ ያለው መዋቅርን የቤተ ክርስቲያንን ሲኖዶስ መዋቅሩን ለመጀመሪያ ጊዜ የተዳፈረው ማን ነው በሹመት ደረጃ መዋቅሩን ጥሶ ጳጳስ የተሾመባት በማን ዘመን ነው የሚለውን የሚያውቁት ሆኖ ሳለ ማለት ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱን ከግኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎተማን ለሚዲያ ፍጆታን ለማዋል መጽሐፉን ከአውዱ ውጭ በመተርጎም እየተሰጠ ያለው እየተሰበከ ያለው በእለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተኑ ልትንታኔ እያመሰገንኩ በሰዓቱ ስለ ጫማ ቤዛነት፣ ስለ ባርሜጣ ቤዛነትና ስለ ልብስ ቤዛነት፣ ስለ ገንዘብ ቤዛነት፣ ስለ ቁስ ቤዛነት፣ ስለ ብሉይ ኪዳን እንስሳ ቤዛነትም ብዙ መተንተን አላስፈለገኝም። ምክንያቱም ታላቁና ያው ቅዱስ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሆነ የግድ እሱ መሰረት ስላለበት እሱ መነገር ስላለበት ከዚህ የተነሳ ነው እንጂ እኔ እመቤታችንን ለማቃለል ለመናቅም አይደለም። እኔ በዚህ ደረጃ እኔ መፈረጃቸው በጣም አዝኛለሁ። ምዕመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይህንን ማሰባቸው፣ እንደ ትክክል አድርገው መውሰዳቸው ትክክል አይደለምና ስለዚህ እመቤታችን ቅድስት ድንግል ማርያም ነች የጌታችን የአምላካችን የኢየሱስ ክርስቶስን የማዳን ትምህርቱን ነገረድነቱን የዘላለም ቤዛነቱን አዳኝነቱን በማዳኑ ተረፈደ የሌለበት መሆኑ መርገመ ስጋ መርገመ ነፍስን ያስወገደ የሞትን ክንዱ ብርት ሰብሮ ወደ ቀደመ ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው ይሆናል። የቤተክርስቲያናችንም ትምህርት ነው። ምና ቅድም እንደተናገርኩት የውሃን ምዕመናን ልጆቼ አንድ ሁኑ። እኛ በዚህ ሰዓት አንድ ነው መሆን ያለብን፣ በጠላትነት በዚህ መነሳሳት የለብንም። ጥፋትም ካለ ቤተክርስቲያን መዋቅር አላት። ይሄ በያው ወደ ደምረቶ ያለው ከስድብ እንደዚህ ያለ ነገር ጥሩ አይደለምና ይህንኑ አደራ ለማለት ነው።